ሲሰጡኝ ጋላክሲ ሲሰጡኝ እንትን ላይ ታርጌቴ ላይ ያስቀመጥኩትን እንም ላው ታብታብ አድርጉ ማለት ነው።

በዚህ ሰዓት ሄጄ በዚህ ሰዓት ነው የሚገባው። ሰው ረዳችን። እኔ ደግሞ በዚህ ሰዓት ደግሞ ሰው በሚወጣበት ቃል ላይ ግብ ይገባ፣ አትሊስት ሞራል ይመጣል። አሁን አቢባ ገብተውት ነው እንትን ያሉት። ሌላ ቀን ሌላ ቀን መዋረድ የለብንም ነው የቀድሞ አራት ሺ ምናምን አራት ሺ ምናምን አልሞላም። ዋን ዚሮ ሙቀት ከሆነ ኖ ጋይስ ዋን ዚሮ መጣ። እኛ ሀገር ሀለዊን ይከበራል። ሀለዊን ነው ዛሬ። ሀለዊን ነው ይሄው ለዛ ነው ይህንን የሚሰጡኝ። ሀለዊን ነው። ነገ ሃንትድ ሃውስ እንሄዳለን። ለኔ ለማክበር ሳይሆን ለእህቴ ስል ማለት ነው። እህቴ ታውቃላችሁ፣ እዚህ ሀገር የተወለዱ ያደጉ ልጆች። አሁን እህቴ ኳየር ናት፣ ዘማሪ ናት ቤተ ክርስቲያን ውስጥ። ግን ይህ ነጮቹ ጋር ለምትሄደው ግን፣ ውዶቼ ሀለዊን ታከብራለች አረው፣ ልጆች ስለሆኑ ከጓደኞቿ እኩል እዚህ ሀገር ስለተወለዱ ያከብራሉ። እና ነገ ትናንት የዛሬ ሳምንት ቃል ገብታ ቃል አስገብታኛለች። አንድ ላ ውስጥ ተወስጂኛለች ብላኛለች። የስ ብያታለሁ። ይሄዳለው እንሄዳለን። ያስፈራል ግን፣ ውስጥ መቅረጽ ከተቻለ ጠይቄ ጠይቃቸውና ከተቀረጸ ቀርጽላቸዋል። የዛሬ ሁለት ዓመት ነበር። በጣም ነው የሚያስፈራው ውዶች፣ በጣም ነው የሚያስፈራው። ሀንትዳ ውስጥ እንሄዳለን። እሺ። ቤተሰቦ ታካቢ ያከብራሉ፣ የዚህ ሀገር ልጆች። እኔማ አሁን እኮ ሳቅ ምናምን ታቆምኩኝ፣ እሷ ግን ታከብራለች። ምን ማድረግ ትችላላችሁ? እዚህ ሀገር የተወለዱ ያደጉ ልጆችን ተዉ ማለት አትችሉ። ትምህርት ቤት በትምህርት ቤት ምናምን ምናምን ያከብራሉ እና በጣም ነው የሚያስፈራው። ውስጡ ጋይዝ ወይ ወየሱስ ስም እንዴት እንደሚያስፈራ ይህ ዛሬ አመት ማለት ነው። እንደዚህ የሸርተቴ በውስጥ አለ አይደል? የተሸፈነ ውስጥ እዛን ሸርተት እያልኩኝ እኔ ኤክስፔክት አላረኩም። ሰዎች ይጠብቁኛል ብዬ ማለት ነው። ሰይጣን ሰይጣንም የሚመሳሰሉ ሰዎች ጫፍና ጫፍ፣ እኔ እንዴት እንደሆንኩኝ። መቤቴ ደግሞ የሚዘለላለን በመስኮት ላይ ነው፣ ዘላችሁ የምትወድቁት ማለት ነው። ግን እንትን አለው ከስር የሚጠብቃችሁ እንትን አለ፣ እዛ ላይ ሄዳችሁ የምትወድቁት ማለት ነው። ጋስ ደብር እንጠቀም፣ አምስት ሺ እንግባ፣ ለቅጣት አምስት ሺ እንዴት እንደሚያስፈራ መቤቴ። ግሩፕ ፈጥረን ነው ራሱ የገባ ነው ማለት ነው። በጣም ነው የሚያስፈራ ስ ወደ እሱማ ከሃሎዊን ካለፈ በኋላ ነው የምናደርገው። ሃሎዊን ካለፈ በኋላ ሃሎዊንን አላከብርም አይደለም። ይህን ብቻ ርጅ ወደ ጌሜዳ የስግጥናቸው ስግጥና፣ ውዶች የስግጥናቸው ስግጥና። እኔ ለመጣጥ አልፈልገው። ሄርሜላ ራሱ ታዝባ ቤታ ወይኔ በስማምዶ ፈርዶብሽ አለች። እሷ ራሱ ሀለዊንን አላከብርም ካለፈ በኋላ ግን ሀለዊን ካለፈ በኋላ ግን የእንትኖችን ካራክተር አደርጋሉ። ላለው ሬቻን አላከብርም ብላ የሀለዊን ካራክተር ይሄ ምን አገናኘው አሁን ዛሬ በዕለቱ ባከብር ሀለዊንን ሀለዊንን አከበረች ሰይጣን ይባላል እኔ ግን ያልኩትኝ የስፓይደርማንን መልበስ ከያቱመን ምናምን መልበስ እሱን ሙቪ ስታዩት ችግር የለው ማለት ስፓይደርማንን ልብሱን ስትለብሱት ግን የሰይጣን አከባበር ነው የሙቪው አንዱን ካራክተር የምፈልገዋለን እሱን እንለብሳለን ነው ከሱም ማድረግ ሀለዊን ጋር ያገናኘውሽ እናንተ ሰገጤዎች ስንቱን አስተምረን እንቻለው

ምን ሰይዳት አዚዛ ያልኩትን ያዳምጭኝ። ለዚህ እኮ ነው አታዳምጡ ምለው። እኔ ሀለዊንን አላከብርም። ማክበር ከፈለግኩ አከብራለሁ። ማንም ማንም እኔ ማስቆም አይችልም። ማክበር ከፈለኩኝ ሀለዊንን ዛሬ ብድግ ብዬ ማክበር እችላለሁ። የፈለግኩትን ከሱም ማድረግ እችላለሁ። ማንም ማንም ሚያስቆመን ሰው የለም። ግን እኔ በራሴ ኦርቶዶክስ ስለሆንኩ ማክበር ስለማልችል አላከብርም፣ አላከብርም። ምንም አይነት ከሱም አልለብስም። ግን ካለፈ ሀለዊን ካለፈ በኋላ ግን እነዚህ የሙቪ እንትኖች አሉ አይደለ ካራክተር የሚለብሱት ምናምን የካርቱም ምናምን እነሱን አደርጋለው። ነው ያርኩት አደርጋለሁ። ለውድድር አላደለ ምናምን የነርሶች ምናምን እንደዛ እንደዛ አደርጋለሁ። ነው አምስት ጋይስ ዊን አለኝ ሺ አምስት ጋይስ አምስት አምስት ሺ ብንገባ ምን ነበረበት? እያወራው ራታውሪን ተጫዋች ገባሻ እዚህ እኔ አላከብርም። እኔ ኦርቶዶክስ ነኝ፣ አለዊንን አላከብርም። እህቶቼ ግን እዚህ ሀገር ስለተወለዱ ስላደጉ ምናምን ትምህርት ቤትን በምንም በምንም በሚዲቴሪ ምናምን ያከብራሉ። እና እዚህ ሀገር የተወለደ ልጅ በግድ እንትን ማለት አልችልም። ታውቂዋለሽ፣ የአሜሪካን ነግ እንደኛ ሁኝ ብለሽ ቀጥቅጣሽ አንትናትም። ስለዚህ ያከብራሉ። ግን እህቴ ሀንቴር ሀውስ ውሰጅኝ አለችኝ። ነገ እኔ አላከብርም፣ ቅዳሜ ግን ውሰጅ፣ ይፈልጋሉ አለች። አባቴ ስራ ነው፣ ቤት ሁሉም ስራ ናቸው። ሰው እኔ ነኝ ያለሁት፣ እወስዳታለሁ። ደሳ ብ ንትንና ተረዳችሁ። ደግሞ ማላረገው ነገር የለ ሐቡ እዚህ እኮ እያስረዳኋቸው የኔ እህቶች እዚህ ሀገር የተወለዱት ያደጉት ወንድም እህቶች እንደን የዛሬ ሁለት ዓመት ያቆምኩት ማክበር ማለት ነው እንጂ አከብር ነበረ። ሰለብሬት አቁም ያለው ምንድነው ሲገባይ ምናምን ምናምን ጥበቃ ሊሆን ኦርቶዶክስለኝ የማክበራችልን በሃይማኖት ብያ አቁም ያለ። ትንንሾችን ልጆች ግን በትምህርት ቤት ያዘጋጃሉ። ዜ ደግሞ ሚኒስተር ሚስ ለ ትምህርት ቤት ያዘጋጃሉ። ገባሽ ማስቆም አትችም፣ ራሳቸው ፈልገው ካላስቆሙት በስተቀር ማለት ነው። እዚህ ሀገር የሆነ ማለት ነው።

ደብደባችሁ ልጆች ማስቆማት ትችሉ በትምህርት ቤት ያተብራሉ በትምህርት ቤት ይጠራሉ። አትሄዱም ብላችሁ ከተማሪ ላይ አትለያቸው። ረዳችሁን ትምህርት ቤት ያስከብሯቸዋል። እናንተ ባትፈልጉ እንኳን ማለት ነው ትምህርት ቤት ውስጥ በኬንዲ ምንድን ነው ከረሜላ ምናምን በምን አዘጋጅተው ሰለብሬት ያደርጋሉ። እንዴት ማስቆሚ ችላላቸውቤታስንትትና ወንድማዎች አሉሽ እኔ

ሰዎች አይደለም በእንግሊዝኛ እያወራ ያስብኛል ሀዘሪ ኢንተርፕሬተር ላይ ይህም ነው። ኢንተርፕሬተር የሚያደርጓት ኢትዮጵያ ውስጥ እንደዛ ነበር። ሲቪል አፌር ውስጥ የሚሰራላት ከእነሱ ጋር እንትን ስለሚል ሲያወራ እህቴም ምናምን ምናምን ነገር በእንግሊዝኛ በጣም ተሰራላት። አሁን ቤት ውስጥ ብዙ እንትን ገባሽ በደንብ የሚያወራት እኔ አብሬያት ብንሆን ትለምድ ነበር።

በጣም የሱ እንትኑ በጣም ከፍተኛ አልነበረም። ዝም ብሎ ይመስለን መጫወት ምናምን አዳር ምናምን እዛ ነበር አሁን ከዛ በኋላ ደግሞ እንግሊዝኛ ሲደበላለቅ እንትን ይዛሏል። አንድ ቋንቋ መልመድ አለባቸው። ትክክልሽ ነው ወንድሞች አሁን አማርኛ ማይሰሙት ማያወሩት ጭራሽ ወንድሜን አስለመርትት አፍንጫ የትኛው